በስማብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በዚህ ዝግጅት መጽሐፈ ባሮክን እንተርካለን። የኬልቂው ልጅ የአሳዴው ልጅ የሴድቂያስ ልጅ የማሴው ልጅ የኔሪው ልጅ ባሮክ ወደ ባቢሎን የጻፈው ነገር ይህ ነው። በአምስተኛው ዓመት ከወሮ በሰባተኛው ቀን ከለዳውያን ኢየሩሳሌምን በያዟትና በሳት ባቃጠሏት ጊዜ ባሮክ ይህን መጽሐፍ በይሁዳ ንጉሥ በኢዮዋቄም ልጅ በኢኮንያን ጆሮና መጽሐፉን ለመስማት ከህዝቡ ዘንድ ወደ እርሱ በመጣው ሕዝብ ሁሉ ጆሮ፣ በኃያላኑና በልዑላኑ ጆሮ፣ በሽማግሌዎች ጆሮና ከታላቁ ጀምሮ እስከ ታናሹ ድረስ በባቢሎን በሶዲ ወንዝ አጠገብ በሚኖሩ ህዝብ ሁሉ ጆሮ አነበበ። እነሱም በእግዚአብሔር ፊት አለቀሱ፣ ጾሙ፣ ጸለዩም። እያንዳንዳቸውም እንደየችሎታቸው ገንዘብ ሰበሰቡ። እርሱንም ወደ ሰሉም ልጅ ወደ ኬልቂያ ልጅ ወደ ካህኑ ኢዮዋቄም በኢየሩሳሌም ከእርሱ ጋር ወደ ነበሩት ካህናትና ወደ ህዝቡ ሁሉ ላኩት። ከቤተ መቅደስ የተወሰደውን የእግዚአብሔርን ቤት ዕቃ ወደ ይሁዳ ምድር ይመልሱ ዘንድ በሲባን ወር በአስረኛው ቀን በወሰዱ ጊዜ ይህም ዕቃ የይሁዳ ንጉሥ የኢዮስያስ ልጅ ሴድቅያስ ያሰራው የብር ዕቃ ነበር። ይኸውም የባቢሎንን ንጉሥ ናቡከደነጹር ኢኮንያንና መኳንንቱን ምርኮኞቹንና ኃያላኑን የሀገሩንም ሕዝብ ይዞ ከኢየሩሳሌም ወደ ባቢሎን ከወሰዳቸው በኋላ ነበር። ወደ ኢየሩሳሌም የተጻፈ ደብዳቤ እንዲህም አሉ። እነሆ ገንዘብ ልከንላችኋል። በእርሱም የሚቃጠል መሥዋዕትና የኀጢአት መሥዋዕት እጣንም ግዙበት። ህብስትም አዘጋጁ፣ በአምላካችን በእግዚአብሔር መሠዊያም አቅርቡ ዘመናቸው በምድር ላይ እንደ ሰማይ ዘመን ይሆን ዘንድ ስለ ባቢሎን ንጉሥ ስለ ናቡከደነጾር ሕይወትና ስለ ልጁ ስለ ብልጣሶር ሕይወት ጸልዩ። ለእኛም እግዚአብሔር ኃይልን ይሰጠን ዘንድ ዐይኖቻችንንም ያበራልን ዘንድ በባቢሎን ንጉሥ በናቡከደነጾር ጥላ ሥርና በልጁ በብልጣሶር ጥላ ሥር በሕይወት እንኖር ዘንድ ለብዙ ዘመንም እንገዛላቸው ዘንድ በፊታቸውም ባለሟልነትን እናገኝ ዘንድ ጸልዩ። አምላካችንን በድለናልና የእግዚአብሔርም ማቱ መቅሰፍቱም እስከዚህ ቀን ድረስ ከኛ አልተመለሰችምና፣ ለእኛም ወደ አምላካችን ወደ እግዚአብሔር ጸልዩልን። ወደ እናንተ የላክናትን ይህችንም ደብዳቤ አንብቧት። በበዓል ቀንና በተወደደውም ዕለት በእግዚአብሔር ቤት ተናዘዙ፣ የኃጢአት ኑዛዜ እንዲህም በሉ፦ ጽድቅ ለአምላካችን ለእግዚአብሔር ነው፤ ለእኛ ግን ለፊታችን ኅፍረት ነው ይህቺ ቀን ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ ለንጉሦቻችንና ላለቆቻችን ለካህኖቻችንና ለነቢያቶቻችን ለአባቶቻችንም ሀፍረት እንደሆነች በአምላካችን በእግዚአብሔር ፊት በድለናልና አልታዘዝነውምና የአምላካችን የእግዚአብሔርንም ቃል አልሰማንምና በሰጠን በአምላካችን በእግዚአብሔር ትእዛዝ አልሄድንምና አባቶቻችን ከግብፅ ምድር ካወጣበት ጊዜ ጀምሮ እስከዚሽ ቀን ድረስ አምላካችንን እግዚአብሔርን አልታዘዝነውም፣ ቃሉንም እንዳንሰማ ከእርሱ ራቅን። ወተትና ማር የምታፈሰውን ምድር ይሰጠን ዘንድ አባቶቻችንን ከግብፅ ምድር ባወጣበት ቀን እግዚአብሔር ለባሪያው ለሙሴ ያዘዘው ይህ ክፉ ነገርና መርገም እንደ ዛሬው እለት አገኘን። ወደ እኛ እንደ ላካቸው እንደ ነቢያት ቃል የአምላካችንን የእግዚአብሔርን ቃል አልሰማንም። በአምላካችን በእግዚአብሔር ፊት ክፉ እናደርግ ዘንድ ለባዕዳን አማልክት እየተገዛን እያንዳንዳችን በክፉ ልባችን ፍቃድ ሄድን። አምላካችን በእኛና እስራኤልም በገዙ መሳፍንቶቻችን ላይ፣ በነገሥታቶቻችን ላይ እና በመኳንንቶቻችን ላይ በይሁዳና በእስራኤልም ሁሉ ላይ የተናገረውን ቃሉን አጸና። በሙሴ ወሪት እንደተጻፈው በኢየሩሳሌም እንዳደረገው ከሰማይ በታች ያልሆነ ክፉ ነገርን በእኛ ላይ ያመጣ ዘንድ ቃሉን አጸና። በዚያ ወራት ሰው የወንዶች ልጆቹንና የሴቶች ልጆቹን ሥጋ በላ። እግዚአብሔር እነርሱን በበተነበት በዙሪያችን ባሉ አሕዛብ ዘንድ ለውርደትና ለመከራ የሆኑ ዘንድ በዙሪያችን ባሉ ነገሥታት ሁሉ እጅ አሳልፈው ሰጣቸው። ወራዶች ሆንን፣ የከበርንም አልሆንም፤ ለቃሉ ሳንታዘዝ አምላካችንን እግዚአብሔርን በድለናልና። ጽድቅ ለአምላካችን ለእግዚአብሔር ነው። ለእኛና ለአባቶቻችን ግን እንደ ዛሬው ዕለት የፊት አፍረት ነው። በእኛ ላይ የደረሰውን ክፉ ነገር ሁሉ እግዚአብሔር በእኛ ላይ ተናግሮ ነበርና እያንዳንዳችንም ከክፉ ልባችን መንገድ እንመለስ ዘንድ በአምላካችን በእግዚአብሔር ፊት አልጸለይንም። እግዚአብሔርም ለመከራ ተጋ በእኛም ላይ አመጣው። እግዚአብሔር በእኛ ላይ ባዘዘው ሥራው ሁሉ ጻድቅ ነውና በፊታችን በሰጠን በእግዚአብሔርም ትእዛዝ እንሄድ ዘንድ ቃሉን አልሰማንም። አሁንም በጸናች እጅ በታምርና በድንቅ ሥራ በታላቅ ኃይልና በተዘረጋች ክንድ ሕዝብህን ከግብፅ ምድር ያወጣህ ዛሬም እንደሆነው ለራስህ ታላቅ ስምን ያደረግህ የእስራኤል አምላክ ሆይ በደልን ክፉም አደረግን። አቤቱ አምላካችን ሆይ በስርዓትህ ሁሉ ላይ የማይገባ ስራን ሰራን። ቁጣህን ከእኛ አብርድ፣ እኛን በዚያ በበተንህበት ህበት በአሕዛብ ዘንድ ጥቂት ቀርተናልና፣ ጌታ ሆይ ልመናችንና ጸሎታችንን ስማ፣ ስለ ስምህም ስትል አድነን በማረኩንም ሰዎች ፊት ሞገስን እናገኝ ዘንድ ስጠን፤ ምድር ሁሉ አንተ እግዚአብሔር አምላካችን እንደሆንክ ታውቅ ዘንድ ስምህ በእስራኤል ላይና በወገኑ ላይ ተጠርቷልና። አቤቱ ከቤተ መቅደስህ ሆነህ ተመልከት። አቤቱ ጆሮህን ወደ እኛ ዘንብለህ ስማ፣ ዐይኖችህን ገልጠህ ተመልከት። አቤቱ ነፍሳቸው ከሥጋቸው የተለየች በመቃብር የሚኖሩ ሙታን የሚያከብሩህና የሚያመሰግኑህ አይደሉምን? ነገር ግን አዝናና ተጨንቃ የምትኖር በብዙ መከራም ያዘነች ሰውነትና የፈዘዙ አይኖች የተራበችም ነፍስ ያመሰግኑሃል። አቤቱ ለጽድቅህም ይገዛሉ። አቤቱ አምላካችን በፊትህ ምረትን የለመንህ እንደ አባቶቻችንና ነገሥታቶቻችን ጽድቅ አይደለምና በባሪያዎች በነቢያት እጅ እንደተናገርህ ማዕትህንና መቅሰፍትህን በእኛ ላይ ሰድሃልና፣ እግዚአብሔር እንዲህ ይላል ትከሻችሁን ዝቅ አድርጉ ለባቢሎንም ንጉሥ ተገዙ። ለአባቶቻችሁ በሰጠኋት ምድርም ትኖራላችሁ። የእግዚአብሔርን ቃል ባሰሙ ለባቢሎንም ንጉሥ ባትገዙ የደስታና የሐሴት ድምፅ፣ የወንድ ሙሽራና የሴት ሙሽራ ድምፅ ከይሁዳ ከተሞችና ከኢየሩሳሌም ውጭ ይጠፋል። ምድርም ሁሉ ከነዋሪዎቿ ምድረበዳ ይሆናሉ። ቃልህን አልሰማንም፣ ለባቢሎንም ንጉሥ አልተገዛንም። የንጉሦቻችን አጽሞችና የአባቶቻችን አጽሞች ከቦታቸው እንደሚወጡ በባሮች ነቢያት እጅ የተናገርኸውም ደረሰብን። እነሆ በቀን ሐሩርና በሌሊት ቁር ጣሏቸው። ተማረክን፣ በቀጠናና በጦር በቸነፈርም ክፉ ሞትን ሞትን። በእስራኤል ወገንና በይሁዳ ወገን ኃጢአት ምክንያት ስምህ የተጠራበትን መቅደስ እንደ ዛሬው ዕለት ጣልህ። ነገር ግን አቤቱ አምላካችን እንደ ቸርነትህ ሁሉና እንደ ታላቁ ይቅርታ ሁሉ አደረግህልን። በእስራኤል ልጆች ፊት ሕግህን ይጽፍ ዘንድ ባዘዝህበት ዕለት በአገልጋይህ በሙሴ እጅ እንዲስትል እንደተናገርህ ቃሌም በእውነት ባሰሙ። ይቺ ብዛታችሁ እናንተን በበተንኋችሁ በአሕዛብ መካከል ወደ ጥቂትነት ትመለሳላችሁ። እንደማይሰሙኝም አወቅኋቸው፣ አንገተ ደንዳና ሕዝብ ናቸውና በተሰደዱበትም ሀገር ወደ ፍቃዳቸው ይመለሳሉ። እኔም አምላካቸው እግዚአብሔር እንደሆንሁ ያውቃሉ። ልብን ለመስማትም ጀሮን እሰጣቸዋለሁ። ባስማረኳቸውም ሀገር ያመሰግኑኛል፣ ስሜንም ያስባሉ። ከደንዳና ልባቸውና ከክፉ ሥራቸው ይመለሳሉ። በእግዚአብሔር ፊት የበደሉ የአባቶቻቸውንም መንገድ ያስባሉ። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብም ወደ ማልሁላቸው አገር እመልሳቸዋለሁ ይገዛዋታልም። እኔም አበዛቸዋለሁ እነርሱም አያንሱም። አምላካቸው ሆናቸው ዘንድ የዘላለም ቃል ኪዳንን እሰራላቸዋለሁ። እነርሱም ሕዝቤ ይሆኑኛል። ከእንግዲህም ወዲህ ሕዝቤ እስራኤልን ከሰጠኋቸው ሀገራቸው አላወጣቸውም። አቤቱ ነግሠህ የምትኖር የእስራኤል አምላክ ሆይ የተራበች ነፍስ ያዘነችም ነፍስ ወደ አንተ ጮኸች። አቤቱ ሰምተህ ይቅር በላት፣ በፊትህ በድለናልና አንተ ለዘላለሙ የምትኖር ነህና እኛ ግን ለዘላለሙ እንጠፋለንና በሁሉ ላይ የምትነግስ የእስራኤል አምላክ አቤቱ የሙታን የእስራኤልን በፊትህም የበደሉ የአምላካቸውንም ቃል ያልሰሙ የልጆቻቸውን ጸሎት ስማ። ክፉ ነገርም ተከተለን፣ የአባቶቻችንም ኀጢአት አላሰብንም። በዚህም ወራት እጅህንና ስምህን አስብ። አንተ እግዚአብሔር አምላካችን ነህና አቤቱ እናመሰግንሃለን። ስለዚህ ስምህን እንጠራ ዘንድ ባስማረከንም ቦታ እናመሰግንህ ዘንድ መፈራትህን በልቦናችን አሳደርህ። በፊትህ የበደሉ የአባቶቻችንን ክፋት ሁሉ ከልባችን አርቀናልና፣ አቤቱ አምላካችን፣ እነሆ ዛሬ ካንተ እንደ ራቁ አባቶቻችን ክፋት ሁሉ ለውርደት ለእርግማንና ለፍዳ በበተንህን ምርኮ ውስጥ ነን። እስራኤል ሆይ የሕይወትህን ትእዛዝ ስማ፣ የጥበብንም ምክር አድምጥ። እስራኤል ምንድን ነው? በጠላትስ ሀገር ለምን ይኖራል? በባዕድ ሀገርስ ለምን ጠፋ? ከሬሳዎችስ ጋር ለምን ረከሰ? ወደ መቃብር ከወረዱት ጋርስ ለምን ተቆጠረ? የሕይወትን ምንጭ ለምን ተውህ? በእግዚአብሔርስ መንገድ ብትሄድ ለዘላለም በሰላም በኖርህ ነበር። ተማር። ጥበብ ከየት ነው? ኃይልስ ከየት ነው? ምክርና ዕውቀትስ ከየት ናቸው? ለብዙ ዘመናት መኖርስ ከየት ነው? የአይኖች ብርሃንና ሰላም ከየት ናቸው? የጥበብ ሀገሯን ማን አገኘ? ወደ መዛግብት ዋስ ማን ገባ? የምድረ በዳ ውሬዎችን የገዙ የአሕዛብ አለቆች ወዴት ናቸው? በሰማይ አዋፍም የሚጫወቱ ሰዎች የሚተማመኑበት ብርና ወርቅን የሚሰበስቡ ለመሰብሰባቸውም ወሰን የሌላቸው የአሕዛብ አለቆች ወዴት ናቸው? ብርን የሚያነጥሩ ይተጋሉና ለሥራቸውም ምርመራ የለውም። አለቁ፣ ወደ መቃብርም ወረዱ። ስለ እነርሱም ሌሎች ተተኩ። ታናናሾች ብርሃንን አዩ፣ በምድራቸውም ኖሩ። የጥበብን መንገድ ግን አላወቁም፣ ፍለጋቸውንም አላገኙም አልተቀበሏትም። ልጆቻቸውም ከመንገዳቸው ራቁ። የከነአን ሰዎች አልሰሙም፣ የቴምናም ሰዎች አላዩ። በምድር ጥበብን የሚፈልጓት የአጋር ልጆችም የሚጫወቱባት እውቀትንም የሚፈልጓት የመሪያንን የቴምና ነጋዴዎችም የጥበብ ጎዳና አላወቁም፣ ፍለጋዋንም አላስተዋሉም። እስራኤል ሆይ የእግዚአብሔር ቤት እንዴት ታላቅ ነው! ቦታውም እንዴት ሰፊ ነው! ፍጻሜ የለውም፣ መለኪያም የለውም። ታላቅ ነው ፍጻሜም የለው፣ ላይኛውም መለኪያ የለው። ከጥንት ጀምሮ ቁመታቸው ረዥም የሆነ ጦርነትንም የሚያውቁ ራአይት የሚባሉ በዚያ ነበሩ። እነዚህን እግዚአብሔር አልመረጣቸው፣ የእውቀት መንገድንም አልሰጣቸው። ጥበብ አልነበራቸውምና ጠፉ፣ በድፍረታቸውም ጠፉ። ወደ ሰማይ የወጣና የያዛት ከደመናትም ያወረዳት ማን ነው? ባህሩን ተሻግሮ ያገኛት በቀይ ወርቅስ ያመጣት ማን ነው? መንገዷን የሚያውቅ ፍለጋዋንም የሚያስብ የለም። ሁሉን የሚያውቅ ያውቃታል፣ በጥበቡም አገኛት። ምድርን የፈጠረ ለዘላለም በእንስሳት ሞላት። ብርሃኑን ይልካል እርሱም ይሄዳል፣ እንደገናም ይጠራዋል በፍርሃትም ይታዘዘዋል። ከዋክብትም በየጊዜያቸው ያበራሉ ደስም ይላቸዋል። ይጠራቸዋል እነርሱም መጣን ይላሉ፣ ለፈጠራቸውም በደስታ ያበራሉ። እርሱን የሚመስል ሌላ የለምና አምላካችን ነው ይላሉ። የጥበብን መንገድ ሁሉ እርሱ አገኛት። ለባለሟሉ ለያዕቆብ ለወዳጁም ለእስራኤል ሰጠው። ከዚያ በኋላ በምድር ተገለጠ እንደ ሰውም ሆነ። የዘላለም ሕግ የሆነ የእግዚአብሔር የትእዛዙ መጽሐፍ ይህ ነው። የሚጠብቋትም ሁሉ ይኖራሉ፣ የሚተዋት ግን ይሞታሉ። ያዕቆብ ተመልሰ ያዛት በብርሃኗም ሂድ። ክብርህን ለባዕድ አትስጥ፣ የሚሻልህንም ለሌላ ወገን አትስጥ። የአምላካችን የእግዚአብሔር ምሕረት በእኛ ታውቋልና እኛ እስራኤል ብፁዓን ነን። መጽናናት ለእስራኤል ወገኖቼ፣ ተጽናኑ። እስራኤልም አስቡ፣ ለጥፋት ያይደለ ለሌላ ወገን ተሽጣችሁ ነበር። ነገር ግን እግዚአብሔርን ስላስቆጣችሁት ለጠላቶቻችሁ ተላልፋችሁ ተሰጥታችሁ ነበር። ለእግዚአብሔር ያይደለ ላጋንንት በመሥዋዕታችሁ ፈጣሪያችሁን ለመዓት አነሳሳችሁት። ያሳደጋችሁን የዘላለም አምላካችሁንም ረስታችሁታልና ሞግዚታችሁን ኢየሩሳሌምንም አሳዝናችሁታልና የመጣባችሁን የእግዚአብሔርን መቅሰፍት ባየሽ ጊዜ እንዲህ አለች። የጽዮን ስደተኞች ስሙ፣ እግዚአብሔር ጽኑ ልቅሶን አምጥቶብኛልና ዘላለማዊ አምላክ ያመጣባቸውን የወንዶች ልጆቼንና የሴቶች ልጆቼን መማረክ አይቻለሁና፣ በደስታ ሳድጋቸው ነበር፣ ነገር ግን በልቅሶና በሐዘን ሸኘኋቸው። በብዙዎች ዘንድ የተጠላሁ በሆንሁ በእኔ በመበለቲቱ ደስ የሚለው አይኑር። ከእግዚአብሔር ሕግ ርቀዋልና ትእዛዙንም አላወቋትም። በእግዚአብሔርም በትእዛዙ መንገድ አልተመላለሱም። በምክሩም ፍለጋ ወደ ጽድቁ አልገቡም። የጽዮን ስደተኞች እምጡ፣ ዘላለማዊ አምላክ ያመጣባቸውን የወንዶች ልጆችንና የሴቶች ልጆችን ምርኮ ያስቡ። የማያፍርና ቋንቋው ልዩ የሆነ ሕዝብን ከሩቅ አምጥቶባችኋልና ሽማግሌውን አላከበሩምና ለሕፃናቱም አራሩምና የመበለትነቷንም የተወደዱ ልጆች ነጠቁ፣ ከሴቶች ልጆቿም ለይተው ብቻዋን አስቀረዋል። ነገር ግን እኔ ምንረዳችኋለሁ ክፉ ነገርን ያመጣባችሁ እርሱ ከጠላቶቻችሁ እጆች ያወጣችኋልና፣ ልጆቼ መንገዳችሁን ሂዱ፣ መንገዳችሁን ሂዱ። እኔ ተፈታች ምድረ በዳሁኛለሁና የሰላም ልብሴን አወለቅሁ፣ የመከራዬንም ማቅ ለበስው በዘመኔም ወደ ዘላለማዊው አምላክ እጮኋለሁ። ልጆቼ ተጽናኑ፣ ወደ አምላክም ጩሁ። ከጠላቶቻችሁ እጅና አገዛዝ ያወጣችኋል። ከዘላለማዊው አምላክ ዘንድ ድህነታችሁን ተስፋ አድርጌ ያለሁና ከዘላለማዊው መድኃኒታችን ዘንድ ፈጥኖ ስለሚመጣላችሁ ምረትም ደስታ ከቅዱሱ መጣልኝ። ከሐዘንና ከለቅሶ ጋር ሸኝቻችኋለሁና ነገር ግን እግዚአብሔር እናንተን በደስታና በሐሴት ለዘላለም ይመልስልኛል። የጽዮን ጎረቤቶች መማረካችሁን እንዳዩ እንዲሁም በታላቅ ክብርና በዘላለማዊው አምላክ ብርሃን ከእግዚአብሔር ዘንድ የምትመጣላችሁን ድህነታችሁን ፈጥነው ያሉ። ልጆቼ ከእግዚአብሔር ዘንድ የመጣባችሁን ቁጣ በትዕግሥት ተቀበሉ፤ ጠላቶቻችሁ አሳደዋችኋልና፣ ውድቀታቸውን ፈጥናችሁ ታያላችሁ፣ በራሳቸውም ላይ ተወጣላችሁ። ቅምጥሎቼ በሻካራው መንገድ ሄዱ፣ ጠላቶችም እንደተዘረፉ በጎች ነጠቋቸው። ልጆቼ ተጽናኑ፣ ወደ አምላክም ጩኹ። የወሰዳችሁ እርሱ ያስባችኋል። ከእግዚአብሔር ትርቁ ዘንድ ፈቅዳችሁ እንደሆነ እንዲሁ አስር ጊዜ ወደ ኋላ ተመልሳችሁ ትፈልጉታላችሁ። ይህም መቅሰፍት ያመጣባችሁ እርሱ ዘላለማዊ ደስታን ከድህነታችሁ ጋር ዳግመኛ ያመጣላችኋል። የኢየሩሳሌም ረዴት እንደተረጋገጠ! ኢየሩሳሌም፣ ተጽናኝ ስም ያወጣልሽ እርሱ ያጽናናሻል። መከራ ያጸኑብሽና በውድቀትሽም ደስ ያላቸው ይጎሳቆላሉ። ልጆችሽን የገዙ ልጆችሽንም ማርከ የወሰዱ ከተሞች ይጐሳቈላሉ። በጥፋትሽ ደስ እንዳላት በውድቀትሽም አሴት እንዳደረገች እንዲሁ በራሷ ጥፋት ታዝናለች። ብዙ ደስታዋንም ከእርሷ አስወግዳለሁ። ደስታዋም ወደ ሐዘን ይመለሳል። እሳት ከዘላለማዊው አምላክ ለረጅም ዘመን ይመጣባታልና ለብዙ ዘመንም ያጋንንት ማደሪያ ትሆናለችና። ኢየሩሳሌም ወደ ምስራቅ ተመልከቺ፣ ከአምላክሽ ከእግዚአብሔር የመጣለሽ ደስታንም እይ። እነሆ የላክሻቸው ልጆችሽ መጡ፣ በቅዱሱም ቃል ከምሥራቅና ምዕራብ ተሰበሰቡ፣ በእግዚአብሔርም ክብር ደስ ይላቸዋል። ኢየሩሳሌም ሆይ የሐዘንሽንና የመከራሽን ልብስ ከአንቻው ልቂው ለዘላለም ከእግዚአብሔር ያገኘሽውን የክብር ጌጥሽንም ልበሺ። ከእግዚአብሔር ዘንድ የጽድቅ መጎናጸፊያሽን ተጎናጸፊ። የዘላለማዊውን አምላክ የክብር ዘውድሽንም በራስሽ ላይ ተቀዳጂ። እግዚአብሔር ከሰማይ በታች ላሉ ሁሉ ብርሃንሽን ገልጧልና ስምሽም በእግዚአብሔር ዘንድ ለዘላለም የጽድቅ ሰላምና እግዚአብሔርን የመፍራት ክብር ተብሎ ይጠራል። ኢየሩሳሌም ሆይ ተነሽ በላይኛውም ቦታ ቁሚ ወደ ምስራቅም ተመልከቺ ከምዕራብና ከምስራቅም በቅዱሱ ቃል ልጆችሽ እንደተሰበሰቡ ይ እግዚአብሔርንም በማሰብ ደስ ይላቸዋል። ከአንቺም በግር ወጡ፣ ጠላቶቻቸውም ወሰዷቸው። እግዚአብሔር ግን እንደ ንጉሥ ዙፋን በክብር ተሸክመው ወደ አንቺ እንዲያመጧቸው ያደርጋል። እግዚአብሔርም ረጃጅሞች ተራሮች ሁሉ ዝቅ ይሉ ዘንድ ጎድጓዳውም ሁሉ ይሞላ ዘንድ ምድርም ይስተካከል ዘንድ እስራኤልም በእግዚአብሔር ክብር በጥርጊያው ጎዳና የሄድ ዘንድ አዘዘ። እስራኤልም በእግዚአብሔር ትእዛዝ ዛፍ ሁሉ በጎ ማዛ ያለው እንጨትም ሁሉ ይጋርዳቸዋልና፣ እግዚአብሔር እስራኤልን በደስታና በክብሩ ብርሃን በምረቱና ከርሱ በሆነች በጽድቁም ያመጣቸዋልና። መጽሐፈ ባሮክን ሙሉ ክፍል የተረክንበት ዝግጅታችን በዚህ ተጠናቀቀ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።